የቅድስት እማሆይ ተሬዛ ገዳም አባል ሲስተር ሜሪ ሺይላ ከዚህ ዓለም ድካም አረፉ። በኢትዮጵያ ከ48 ዓመታት በላይ ያገለገሉት ሲስተር ሜሪ ሺይላ ሰኔ 1 ቀን 2017 ዓ ም ከዚህ ዓለም ድካም ማረፋቸውን ተከትሎ በቀበና ኪዳነ ምሕረት ቤተ ክርስቲያን የፍትሐት ሥነ ሥርዓት ተካሄደ። የፍታት ሥነ ሥርዓቱን ብፁዕ አቡነ ልሳነ ክርስቶስ ሲመሩት፣ ቃለ እግዚአብሔር ያሰሙት ብፁዕ አቡነ ማርቆስ ቅድስት ቴሬዛ ሀገራችን በራብ በወደቀችበት ጊዜ ወደ ኢትዮጵያ በመምጣት የተቸገሩትን መርዳታቸውን አስታውሷል። ብፁዕነታቸው ሲስተር ሜሪ ሺይላ በኢትዮጵያ በርካታ አካባቢዎች ያገለገሉ መሆናቸውን ማስታወስ እንደ መነኩሴ ቀድሞ ዓለም መሰናበታቸውን አስታውሷል። መነኩሴ አሁን አይደለም የሞተው እና እሳቸው መነኩሴ ናቸው ሮ ለዓለም ሞተዋል፣ ዓለም ተሰናብተዋል አያውቁት ዶሮ እና ለዓለም ሞተው ለክርስቶስ ተነስተዋል ከሚያገለግሉት ደሃ በታች የሆነ ህይወት የኖሩ የነበረ እንግዲህ ክርስቶስን መፍቀር ማለት ባዶ ሆኖ ነበር ክርስቶስን እያገለገሉትና እንግዲህ ለመልካም ክርስቲያን ለገዳማውያን ዳግማዊ ልደት ነው ማለት ነው ዳግማዊ ልደት ነው እኛ ሾክቶንና እኛ አዝነናል ግን መላእክት በሰማይ ይሰጣሉ የተዘጋጀላቸዋል ማለት ነው። ሲሰተር በቅል ልቦና ቤተክርስቲያን አገልግለዋል። ከተወለዱበት ጊዜ ጀምሮ ከተወለዱበት ጀምሮ ኢትዮጵያ እስከመጡበት ድረስ በቅል በጅማ አገልግለዋል። ሽሬ ሰሜን አገልግለዋል። አዋሳ አገልግለዋል። አዲስ አበባ አገልግለዋል እና አሁን በአገልግሎት ላይ እያለው በደጠማቸው ነበር ያደረጉት። ብጹህነታቸው በምድር እግዚአብሔርን አገልግሏል በሰማይም ለኛ ማላጅ ይሆናሉ ሲል ተናግሯል። በፈረንጆቹ 1948 የተወለዱት ሲስተር ሜሪ ሺይላ በ1968 በ20 ዓመት እድሜያቸው የቅድስት ተሬዛ ገዳም በመቀላቀል በ1978 የምንኩስና የመጨረሻ ማላቸውን አድርጓል። ወደ ኢትዮጵያ በተመሳሳይ ዓመት የመጡት ሲስተር ሜሪ በኢትዮጵያ አዲስ አበባን ጨምሮ በርካታ የክልል ከተሞችን በመዘዋወር አገልግለዋል። በኢትዮጵያ ከ48 ዓመታት በላይ አገልግሉት ሲስተር ሜሪ ሺይላ በደረሰባቸው ሕመም ሲረዱ ቆይተው ሰኔ 1 ቀን 2017 ዓ.ም ተምረት በ77 ዓመታቸው ከዚህ ዓለም ድካም አርፈዋል። ለሲስተር ሜሪ ሺይላ በተደረገው የፍታ ስነ ስርዓት ላይ የቅድስት ተሬዛ ገዳም አባላትና ሌሎች ደናግላን፣ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ ብፁዕ አቡነ ሚልኪያስ፣ በርካታ ካህናትና ምዕመናን በመገኘት እግዚአብሔር አምላክ ነፍሳቸውን በአጸደ ገነት እንዲቀበል በጋራ ጸልየዋል።